ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም እንደምናችሁ፣ ዳና ናችሁ? ሁላችሁም በያላችሁበት ሰላም ሁኑልኝ። ይህ የምትመለከቱት ሶፋ አንድ ወንድማችን ዱባይ ሆኖ ለፋሲካ በዓል እንድናደርስለት ያዘዘን ነው። ባለ አስር መቀመጫ ሶፋ ነው። ያው እንደምታዩት ጽድት ተደርጎ በጥራት የተሰራ ሶፋ ነው። ኤል ሼፕ ነው። አስር ሰው የሚይዝ ነው። ያው እንደተለመደው የተሰራው በዋንዛ እና በፕላይ ውድ ማቴሪያል ነው። ስፖንጅ በኤችዲ ማለዳ ስፖንጅ ነው የተሰራው። ጨርቅም እንደዛው በኳሊቲ ነው። እዚህ ጋር ደግሞ ያው ጠረጴዛ ጽድት ያለች ዋተርፕሩፍ የሆነች ጠረጴዛ ሜትር ከ20 የሆነች ሰርተናል። እንደሁም በተጨማሪ አንድ ጠረጴዛ ዞን ጨምረን ሰርተንለታል ማለት ነው። እዚህ ጋ ደግሞ ቲቪ ስታንዶች አሉ። እነዚህም ጽድት ተደርገው የተሰሩ ቲቪ ስታንዶች ናቸው። እዚህ ጋ ደግሞ ባለ አምስት ተከፋጅ ሁለት ሜትር ቡፌ ነው። ይህም እንደዚሁ ያው በአማና ዞን ነው የሰራንለት እንግዲህ ያው ደንበኞቻችን ለማርካት ቀንከሌት እንተጋለን ማለት ነው። እዚህ ጋር ደግሞ ቅልል ያለች ምጥን ጥር ምጥን ያለች ከርቭ ቡፌ ነች። ባለ ሁለት በር ናት። ሜትር ከሀምሳ በሁለት ሜትር የሆነች ነች። በጣም ደስ የምትል ናት። ያው እንደዚህ በር አላት። ከታች ሁለት ተከፋች፣ ከላይ ሁለት ተከፋች በር አለ መደርደር ያለው ቀጣይ ደግሞ እንደዚህ እቺ ቲቪ ስታንድ እንደ ቲቪ ስታንድ እምታገለግላለች ለጠረጴዛ ለሳሎን ጠረጴዛ ነው የተሰራችው። እቺ አንድ መሳቢ ያላት ሀምሳ በሜትር ካያ ሆና የተሰራች ነች፣ ጽድት ያለች እናት። ይቺ ደግሞ ቲቪ ስታንድ ነች። እንደዚሁ ለፋሲካ በዓል አዘውን ጽድት አድርገን ሌት ከቀን ሰርተን አድርሰንላቸዋል። እነዚህ ደግሞ አልጋዎች ናቸው። አንድ ሜትር ከሃያ ነው። አንድ ሜትር ከሃምሳ ነው። አንድ ሰው ነው ያዘዘን፣ ያው በጥራት ሰርተንለታል ማለት ነው። በትእዛዙ መሰረት፣ ባዘዘን ዲዛይን መሰረት ሰርተንለታል። ደንበኛችንን ያው አስደስተናል ማለት ነው። እርስዎም ማዘዝ የምትፈልጉት ነገር ካለ ይዘዙን በፈለጉበት ቦታ ላይ እናደርሳለን ማለት ነው በአዘዙን ዲዛይን መሰረት በማንኛውም ሳይዝ እና ዲዛይን ከለር ኳሊቲ አማራጭ እንሰራላችኋለን ማዘዝ ለምትፈልግ ያው ዝግጁ ነን ማለት ነው እችም እንደዛው አንድ በርና አንድ መሳቢያ ያላት ነች ሜትር ከሀያ ተደርጋ የተሰራች ነች እስከ 49 ኢንች መያዝ የምትችል ናት። ይዘዙን። አድራሻችን መካነ ሰላም ቀበሌ ሁለት ከሰለሞን ክሊኒክ ከፍ ብሎ ወይንም ከመንገሻ ለማ ወፍጮ ቤት ጎን እንገኛለን። ይምጡ፣ በስራችን ይደሰታሉ። ስልክ ቁጥራችን 0935424204 ነው። ይደውሉልን፣ ምላሽ እንሰጣለን ማለት ነው። እናመሰግናለን።